ጤና ይስጥልን ይህ ቁም ነገር ሚዲያ ነው ፍጹም የአምባገነኖች ምድር ፍጹም የተጨቋኞች ሀገር አለም አንድ በሆነበት ዘመን 26 ሚሊዮን ዜጎቿን ይዛ የምንነች የወንድ አምባገነን መሪዎች አልበቃት ብሎ ተጨማሪ ሴት አምባገነኖችን ለማዋለድ መንገድም የጀመረች የአንድ ቤተሰብ ርስት የአንድ ቤተሰብ ንብረት ሰሜን ኮሪያ። ከአምባገነኑ መሪ ጀርባ ያሉ አምባገነን እጆች። በፒዮንግያንግ ፖለቲካ ውስጥ ዕለት ዕለት የምናየውና የምናውቀው ፊት አንድ የኪም ጁንግ ኡንን ብቻ ነው። ግን ከስክሪኖቹ ኋላ ከውሳኔዎች ሁሉ ጀርባ ኪም ብቻቸውን ሳይሆኑ አንድ ሴት አብራቸው አለች ነው የሚባለው። እርሷን ሴት አብረን እንፈልጋታለን። ሁሉም ነገር በሚስጥር በሚያዝባት ሰሜን ኮሪያ መረጃዎችን ማግኘት ቀላል እንዳልሆነ ይታወቃል። ነገር ግን ጎረቤት ከሆነችው ደቡብ ኮሪያም ጥብቅና ሚስጥራዊ መረጃዎች በየጊዜው ሲወጡ እናያለን። እንደ አብነትም የሰሜን ኮሪያ የጦር መሳሪያ አቅም እንደምታሳየን ሳይሆን ከዚህ የደከመ ነው። መሪያቸውም ሲበዛ ጠጪ፣ በዚህም ታማሚ ነው አይነት ሚስጥሮችን ደቡብ ኮሪያ ለውጩ ዓለም ሚዲያዎች ታሾልካለች። እናም ከዚች ሴት ጋር የተያዙ መረጃዎችን በብዛት የደቡብ ኮሪያ ሚዲያዎችን ምንጮቻችን አድርገን የሀገሪቱ ሁለተኛዋ ሁሉን አድራጊ ሴት ስለሆነችው ጥቂት መረጃዎችን አብረን እናያለን። ሰሜን ኮሪያ የሶስት ትውልዶች አገር የኪም ዳይናስቲ ንብረት መሆኗ ይታወቃል። ኪም ጆንግኡን ሶስተኛው የኪም ዳይናስቲ ሰው ናቸው። የአባትየውን መሞት ተከትለው ከ2011 ጀምሮ ሁሉን እንዳሻቸው እያደረጉ በስልጣኑ አሉ። በሰሜን ኮሪያ ፖለቲካ ውስጥ ከኪም ቀጥሎ የሶስት ሴት ስሞች ተደጋግሞ ይታወቃሉ። ቀዳሚዋ የሁሉን አድራጊው ኪም ጆንግኡን ታናሽ እህት ኪም ዮጆንግ ስትሆን ሁለተኛዋ ደግሞ ቀዳማዊት እመቤቷ ሪሶልጁ ናቸው። ሦስተኛዋ ደግሞ ገና የአስራ አንድ ዓመት ዕድሜ ያላት የኪም ልጅ ኪም ጁኤ ነች። በእርግጥ ኪም ጆንጉን ሌላ ሁለት ልጆች እንዳሏቸው ይነገራል። ሁለተኛ ልጅ የሆነችው ኪም ጁኤ ከ2022 ጀምሮ ከአባቷ ጎን በመሆን የሀገሪቱ ሚሳኤል ጣቢያ አህጉር አቋራጭ ሚሳኤሎችን ሲያስወነጭፍና ሲጎበኙ የሚያሳይ ፎቶ በመልቀቅ ነበር ከተቀረው ዓለም ጋር የተዋወቀችው። በወቅቱ ኪም ለምን ገና ከዋና ከፈረስ ግልቢያና ከትምህርት ቤት ያልወጣች በጣምም ታዳጊ የሆነች ልጃቸውን ባላስቲክ ሚሳኤልን እንድትጎበኝና ዓለምም ልጃቸውን በዚህ ሁኔታ እንዲያውቁላቸው ወደዱ እያሉ ብዙዎች እየጠየቁ ነበር። ከዚህ ጥያቄያቸው አያይዘውም ምናልባት የወደፊቷ የሰሜን ኮሪያ መሪ ልትሆን ትችላለች እያሉ መልስም ሰጥተው ነበር። በእርግጥ ብዙዎች በዚህ እርግጠኞች ናቸው፣ በቀጣይ የሰሜን ኮሪያ ተተኪ አምባገነን መሪ ሴት እንደምትሆን ነገር ግን ይህ የሚሆነው ኪም ጆንግ ኡን በሕይወት እስከሌሉ ብቻ ነው። በወቅቱ የሰሜን ኮሪያውያን ሚዲያዎች ልጅቱን ሲጠሩና ሲያስተዋውቁ ተወዳጇ ልጅ እያሉ ነበር የጠሯት። ቆየት ብለው እርሷን በተደጋጋሚ ከአባቷ ጎን በወታደራዊ ቦታዎች በትልልቅ ራት ግብዣዎች መታየት ስታበዛ ግን ተወዳጇ ልጅ የሚለውን መጠሪያ በመተው የተከበረች ልጅ ወደሚለውጠውታል የሰሜን ኮሪያ ሚዲያዎች ያለ ምክንያት ይህንን መጠሪያ አይጠቀሙትም። እናም ተተኪ መሆኗን እየነገሩ ነው ይሉ ነበር የእስያ ሀገር ሚዲያዎች ኪም ጆንግ ኦንም ቢሆኑ ከአባትየው ተተኪ መሪ ተብለው የተሾሙት የስምንት ዓመት ሕፃን እያሉ ነበር ። ኪም አሁን ገና የአርባ ዓመት ጎልማሳ ናቸው። ምንም እንኳን ይሄ ነው ተብሎ የተነገረ በሽታ እንዳለባቸው ባናውቅም ከውፍረታቸው ጋር የተገናኘ የጤና ችግር ሳይኖርባቸው እንደማይቀር ነው የሚነገረው። አሁን ኪም አንድ መቶ አርባ ኪሎ ግራም ይመዝናሉ ነው የሚባለው። እናም ይህ ውፍረት መዘዝ ሳያመጣባቸው እንዳልቀረም ይነገራል። በሰሜን ኮሪያ ከግማሽ በላይ የሚሆነው ሕዝብ የምግብ እጥረት አለበት፣ የተመጣጠነ ምግብ የማያገኝ ስለመሆኑ መረጃዎች ያሳያሉ። እናም በዚች አገር ውፍረት የሀብት መገለጫ ነው። የወፈረ ሁሉ ሀብታም፣ ቀጠን ያለው ደግሞ ያጣ የቸገረው እንደማለት ነው። ታዲያ የኪም ውፍረትም የሀብት መጠንን ለማሳየትም ሊሆን ይችላል። ኪም በጣም ጠጪ በጣምም አጫሽና ጭንቀታም ሰው መሆናቸው ደግሞ ሌላው ለውፍረታቸው መንስኤ ነው ተብሎ ይነሳል። ኪም አባታቸውን የሚሆን አያታቸውን ያጡት በልብ ህመም ነበር። እናም የኪም ቤተሰብ የልብ በሽታ ስጋት ያለበት እንደሆነ ነው የሚታወቀው። እናም እነዚህና ተያያዥ ስጋቶች ያሉባቸው በመሆኑ ነው ኪም ልጃቸውን ወደፊት ማምጣት የፈለጉት የሚሉ ተንታኞችም አሉ። በእርግጥ ኪም ጆንግ ኡን ገና አርባ ዓመት ላይ ናቸው። ይህ ማለት ደግሞ ሀገሪቱን ብዙ የመምራት ዕድል አላቸው፣ ግን የጤናቸው ሁኔታ ስጋትን ፈጥሮባቸዋል ነው የሚባለው። ከወራቶች በፊት በጭምጭምታም ቢሆን የኪም መታመምን የሰሙ ሰሜን ኮሪያውያን በየቤታቸው በለቅሶ እንዳሳለፉም ሲነገር ነበር። በወቅቱ ምንም እንኳን ኪም አንድ ወንድና ሌላ አንድ ሴት ልጅ ቢኖራቸውም በይፋ ማስተዋወቅ የፈለጉት ግን በጣም የሚወዷትን ኪም ጁንግ ኤንን እንደሆነ ነው የሚገለጸው ። እናም ሰውየው የ11 ዓመት ሴት ልጃቸውን ሚሳኤሎች ባህር አቋርጠው ሲወነጨፉ በማሳየት አስቸጋሪውን የዓለም የፖለቲካ ሥልጣን እንድትማረው እያደረጉ ስለመሆናቸው የሚያምኑ ጥቂቶች አይደሉም። እናም ሰሜን ኮሪያውያን ጁኤን በይፋ ከተዋወቋት በኋላም ቀጣይ መሪያቸው ልትሆን እንደምትችል መገመት የጀምሩት ከ2022 ወዲህ ባለው ጊዜ ነው። ሚዲያውም ጁኤ አሁን ወደ መድረኩ ብቅ ያለችው ያለ ምክንያት አይደለም በፖዲየም ፊት ቆሞ ንግግር ማድረግን ልትለማመድ ለማመድ የሀገራት መሪዎችን አባትየው ተቀብለው ሲያነጋግሩ ከእጅ መጨባበጥ ጀምሮ ያሉ የፕሮቶኮል ጉዳዮችን በተግባር ለመማር ነው ወደፊት የመጣችው ነበር የሚሉት ምናልባት ይሄኛው ግምት ካልሆነ ግን ትልቅ ስምና ስልጣን ያላት የጁኤ አክስት የኪም ደግሞ ታናሽ እህት ኪም ዮ ጁንጉም አለች። ይች ሴት ከ2011 ጀምሮ ኪም በተገኙበት ቦታ ሁሉ ከኋላም ይሁን ከጎን የማትጠፋ ነች። ኪም ጆንግ ኡን በ2011 የሰሜን ኮሪያውያን የረጅም ጊዜ መሪ የነበሩት ኪም ጆንግ ኢል ሲሞቱና ኪምም መንበሩን ተረክበው የአባታቸውን የቀብር ሥነ ሥርዓት ሲያስፈጽሙ፣ ከዚያን ጊዜ ጀምሮ እህትየው ኪም ዮ ጁንግ በፒዮንግያንግ ፖለቲካ ውስጥ አለች። ደግሞም እጀ ረጅምም ነች ይባላል። እርሷን ተረዳናት የሚሉ ሰዎች ስልጣን ወደ እርሷ እንደሚሄድ ያምናሉ። በ2017 የኪም ጆንግ ኡንን በአባት ይሁን በእናት የሚወለደው ወንድሙ በማሌዥያ ኤርፖርት ውስጥ ሁለት ሴቶች አቀናበሩት በተባለ ጥቃት እንዲገደል ተደርጎ ነበር። እናም የብዙዎች ጥርጣሬ አስገዳይዋ ኪም ዮ ጁንግ ነች ነው። ሥልጣን እንዳይሻማኝና የቤተሰብ ሥሮ መንግሥት ሳይበረዝ እንዲቀጥል በሚል ይህንን አድርጋለች የሚሉ ነበሩ። ምንም እንኳን ባይረጋገጥም በ2018 የኮሪያ ጦርነት ከተነሳ ወዲህ ወደ ደቡብ ኮሪያ ለመጀመሪያ ጊዜ ለጉብኝት ካመሩት የኪም ቤተሰቦች ውስጥም የመጀመሪያዋም እንደሆነች ይታወቃል። በዚያን የጉብኝት ወቅትም ደቡብ ኮሪያውያን ፈገግታ የማይለያት መሆኗን ከተመለከቱ በኋላ ቀጣይዋ የሰሜን ኮሪያ ንግሥት፣ እዚህ ያለች ደግሞም እርሷ ነች ይሏት እንደነበርም መረጃዎች ያሳያሉ። በሌላ በኩል ደግሞ ኪም ጆንግኡን ታናሽ እህታቸውን በጣም ይወዷታል ደግሞም በጣም ያምኗታል ነው የሚባለው። በሁለታቸው መሃል ያለው ግንኙነትም ፍጹም ሰላማዊ ስለመሆኑ ይመሰከራል። ከ2021 ጀምሮ የሀገሪቱ ሁለተኛ አድራጊ ፈጣሪ የሚያደርጋትን ስልጣን ከወንድሟ ተቀበለች። ከዚያ በፊት የሀገሪቱ የሰራተኛ ፓርቲ የሰራተኛ ፓርቲ የመረጃ ዲፓርትመንት ውስጥ የፕሮፓጋንዳ ስራዎችን ሰራ ነበር። በሰሜን ኮሪያ ሁሉም ዜጋዎች ያለ መንግስታቸው ፍቃድና ትእዛዝ ውጪ አንዳች ነገር ማድረግ እንደማይችሉ ይታወቃል። መሳቅም ማልቀስም በትእዛዝ እንደማለት ነው። እዚህ በሮች ሁሉ ዝግ ናቸው። መንግስታዊ ስልጣንም ከአባት ወደ ልጅ ከላይ ወደ ታች ነው የሚወርደው። ኪም በድንገት የሉም ብለን ብናስብ ልጃቸው ወይንስ እህታቸው እሳቸውን ይተኳቸዋል ወይ የሚለው ቀላል እንደማይሆን ብዙ ማሳያዎች አሉ። ይህ ቁም ነገር ሚዲያ ነው።